ሰላም ሰላም እንደምንከረማችሁ የእግዚአብሔር ቤተሰቦች እንደምናላችሁ ሁሉ ሰላም ነው። ጌታ ኢየሱስ ይባረክ። እኔ ደህና ነኝ። ጌታ እየረዳኝ እስካሁን ድረስ አለሁ ከእናንተ ጋር እግዚአብሔር ደግሞ ጸጋ በዝተውልኝ በጸሎታችሁ ስላገዛችሁኝ ይሄን ሀያ አምስተኛ የወንጌል ጉዞ አገልጌ እንድመጣ እግዚአብሔር ስለረዳኝ እናንተንም ደግሞ በጸሎት ስላቆማችሁ እግዚአብሔር ይባርካችሁ። እግዚአብሔር በእውነት የተባረከ ይሁን። እግዚአብሔር ክብሩን ይውሰድ። ብዙ ህዝቦች ወደ ጌታ መንግስት መጥተዋል እና ደስ ይበላቸው፣ ጌታን አመስግነው። ከአራት መቶ በላይ ህዝብ ወንጌል ተቀብለዋል እና ነገም ነገም ደግሞ እነዚህ ሰዎች ወገኖች ፍሬ ያፈራሉ። እነሱም ልጆቻቸውም ለእግዚአብሔር ክብር ይመጣል። ጌታ ይባረክ እና በአለም ዙሪያ ስለምጸልዩልን በአሜሪካ፣ በካናዳ፣ በአውስትራሊያ፣ በኢትዮጵያ ምድር ላይ በመካከለኛው ምስራቅ እና በመካከለኛው ምስራቅ በአረቦች ምድር ላይ ኤሚሬት አካባቢ ያላችሁ እህቶቼ ወንድሞቼ፣ ስለምታገለግሉን ጌታ እየሱስ ይባርካችሁ። ስውር የሆነ አገልግሎት ስለምሰጡን በተለይ አንዳንዶቻችሁ በገንዘባችሁ በጸሎታችሁ፣ አብዛኞቻችሁ ስላገለግላችሁን እግዚአብሔር አብዝቶ ባርካችሁ ልል ፈልጋለሁ ጌታ ኢየሱስ ይባርካችሁ በተለይ ሀያ አምስተኛ ጉዞ ቀላል ጉዞ አልነበረም እግዚአብሔር በላከን ሁሉ በቤጂ ማጂ ሻሻ በሚኤኒት በዛም ሁለት ቀን ተጉዘን በእግራችን ከዛም ደግሞ ወንጌልን አዳርሰን ብዙዎች እግዚአብሔር ጠንቋዮች ሁሉ ሳይቀር ወደ ጌታ ኢየሱስ መንግስት መጥተዋል እንደገና ደግሞ ወደ ቤጂ ማጂ ሻሻ አልፈን ደግሞ አልፈን ከዛም ደግሞ ወደ በጂንካ አልፈን ወደ ቦዲ ወደ ወደ ባጫና ወደ ሱርማ ሂደን ነበረ። እግዚአብሔር ደግሞ ብዙ ድል ሰጥቶናል። ብዙዎች ከስራት ተፈተው ወንጌል ተቀብለው እግዚአብሔር ብዙ አገልጋዮችን፣ ቤተ ክርስቲያኖችን ደግሞ ስናገለግል ነበረ። እግዚአብሔር ሕዝቡን አንጽቶ ባርኮ ነበረ። እግዚአብሔር በብዙ ነገር ረድቶናል፣ ጠብቀናል እንዲሁም ደግሞ በሲዳሞ እስከ ይርጋ ጨፌ ድረስ ሄደን ነበር። ከዛም ደግሞ ካህናቶችን ለማሰልጠን ደግሞ በጎንደር በሄድንበት ሁሉ እግዚአብሔር ድል ሰጥተውናል እና ይህ ሁሉ የእናንተ ጸጋ የእናንተ ጸሎት እርዳታ ነበረ ከእግዚአብሔር በታች ማለት ነው። እግዚአብሔር ከሁሉም በላይ እሱ በደሙ ሸፍኖን ከክፉች እየጠበቀን፣ እኛ ብቻ ሳይሆን ቅዱሳን መላእክቶች ሁሉ አብረው ያገለግሉበት የወንጌል ጉዞ ነበረ እና በዚህ ወንጌል ግዞ ደግሞ እግዚአብሔር ይባርካችሁ ስላደረጋችሁት ሁሉ በኢትዮጵያ ምድር ላይ በአዲስ አበባ ስላገለገላችሁ ንሕቶች ወንድሞቼ በብዙ ነገር አይነት መንገድ እግዚአብሔር ስላገለገላችሁ ወንጌላውያኖችም እግዚአብሔር ባርካችሁ፣ ካህናቶችም እግዚአብሔር ይባርካችሁ ለማለት ፈልጋለሁ። እግዚአብሔር ስሙ የተባረከ ይሁን። ከዛም እግዚአብሔር ረድቶሆን በቤጂ ማጂ ሻሻ ሜኒት አንድ ትምህርት ቤት ሰርተናል። በዛም ደግሞ እግዚአብሔር እርቶን አሁንም ደግሞ ወደፊት እንሰራለን። ቢያንስ ወደ ሁለት መቶ ትምህርት ቤቶች ከአንደኛ እስከ አራተኛ ክፍል መስራት እንፈልጋለን። ይሄም ትምህርት ቤት ከሰኞ እስከ አርብ እለት ትምህርት ይሆናል። ወንጌላውያኖች ነው የሚያስተምሩት። ከዛ ቅዳሜና ደግሞ ቸርችም ይሆናል። ስለዚህ ወንጌላውያኖች ሳፖርት እያደረግ ናቸው በዛ ያሉትን ህዝቦቻችንን ወንድሞቻችን ከአብያተ ክርስቲያናት ጋር ተባብረን ወንጌላውያኖች እያሰማራን እያሰለጠን እየረዳናቸው የእግዚአብሔር መንግስት እናሰፋለን። አብራችሁን ደግሞ በዚህ እንድትቆሙ በገንዘባችሁ፣ በጸሎታችሁ እንዲሁም ደግሞ አቅም ሲኖራችሁ ደግሞ ከኛ ጋር አብራችሁን ጆይን ማድረግ ትችላላችሁ። በተለይ በኦሞ ሸለቆ ዙሪያ በተለይም ደግሞ በኦሞ ዙሪያ በቤጂ ማጂ ሻሻ ዙሪያ እንደገና በ16 ብሔረሰቦች እንደገና ከወንዙ ወደዚህ ደግሞ ባሉት ሀገሮች ላይ ብዙ ገጠሮችና ከተሞች ገና በወንጌል አልተደረሱም። ምድራችን በወንጌል ለመድረስ እናስባለን። ደቡብ ኢትዮጵያ ብቻም አይደለም፣ ሰሜን ላይ እንገባለን። እግዚአብሔር ቢረዳን ደግሞ ብንኖሩ በሕይወት ደግሞ ብንኖሩ ጌታ ቢፈቅድ ውሃዎችንና ትምህርት ቤቶችን እያሰፋን ወንጌልን ለሰዎቻችን ለወንድሞቻችን ለእህቶቻችን እናደርሳለን። ህዝባችን ይሄ ብዙ ችግር አለበት፣ የውሃ ችግር፣ የትምህርት ቤት ችግር ልጆቻቸው ስምንት ዘጠኝ ልጆች ያሏቸው አሉ። ማስተማር አቅም ያጡ። ስለዚህ ሳፖርት እናረጋቸዋለን። ወንጌል ከዚህ ጋር አብሮ ይሄዳል። ፍቅር ስለሆነ እግዚአብሔር፣ ቸር ስለሆነ እግዚአብሔር፣ ያለን እንድናካፍል ይፈልጋል እግዚአብሔር። ስለዚህ ጌታ ቢፈቅድ ደግሞ በጅንካ እግዚአብሔር ቢረዳን ደግሞ አዳሪ ትምህርት ቤት እናስባለን። ጸልዩልን። በነገር ሁሉ በልባችሁ በተሰማችሁ ላይ ይህን አድርጉ። እግዚአብሔር በነገር ሁሉ ይባርካችሁ። ዛሬ ከእናንተ ጋር ደግሞ አንድ የእግዚአብሔር ቃል ሸር አረጋችኋለሁ። መጽሐፍ ቅዱሳችን ሁላችንም ካለን እና መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ ሶስት ቁጥር 10 ላይ ያለውን ቃል አነብላችኋለሁ። እንደዚህ ይላል፣ የትዕግሥቴን ቃል ስለጠበክ አንተ ደግሞ የትዕግሥቴን ቃል ስለጠበክ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተ ያዝ ይላል። እና ወንድሞች እናቶች፣ ዛሬ ጌታ ኢየሱስ ክርስቶስ ወገኖች ይህ ሊመጣ ያለበት ጊዜ ነው እና ለሱም ደግሞ ቀን እንድንዘጋጅ ጌታ መንፈስ ቅዱስ ያሳስበናል። እና ወቅቱና ጊዜው ቢሆን ወር አሁን ጌታ የሚመጣበት የሚመለስበት ጊዜ ነው። ጌታ የሱ ይባረክ። ይህን ቃል እግዚአብሔር ደግሞ እንዲባርካል እንጸልያለን። አባት እናመሰግናሃለን። ቃልህ እውነት ነው። ቃልህ ነጻ ያወጣል። ዛሬ አዳማጮቼ፣ እህቶቼ፣ ወንድሞቼ ሁሉ ባረክ፣ ይህም ለስምህ ክብር ይሁን። አብረውን ስላገለገሉ እህቶቼ፣ ወንድሞቼ በአዲስ አበባም ሆነ ጌታዬ ባለም ዙሪያ እግዚአብሔር ሆይ በገንዘባቸው በጸሎታቸው ስላገዙኝ እህቶቼ፣ ወንድሞች አመሰግናሃለሁ። ይሄ መንግስትህ ስራ፣ ይሄ መንግስትህ ወንጌል በአለም ሁሉ ይሰበካል፣ ያን ጊዜ መጨረሻ ይሆናል ተብሎ እንደጻፈ በኢየሱስ ስም አሁንም እናፋጥናለን፣ በክሩሴድ እንሰራለን መንግስት እናመጣለን ከገሃን ነብደች እንታደጋለን። ጌታ ኢየሱስ የሞት ከውለው ሁሉም ነው ጌታ ሆይ፣ በጨለማ ላለው ሁሉ ብርሃን የሆንላቸው ዘንድ እግዚአብሔር ይህን መንግስት ወንጌል አገልጋይ አርገ ስለሾምከን ጌታ መንፈስ እናመሰግናሃለን። ክብር ለአንተ ይሁን። ቃል የተባረከን በቃል ባርከን በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። ሁሉ ሰላም ነው። ጌታ ይባር። ቤተሰቦቻችሁ እንዴት ናቸው? እኔ ደህና ነኝ። ጌታ ቢፈቅድ ደግሞ በአስራ አምስት በመስከረም አጋማሽ ለመመለስ አስባለሁ። ሃያ ስድስተኛ ጉዞችን ነው እንቀጥላለን፣ ወንጌል እናሰፋለን። ምክንያቱም ብዙ ሰዎች ይጠብቁናል እዛም። ጸልዩልን። በነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። በተለይ ለትምህርት ቤት እጆቻችሁን ስለዘረጋችሁ በለንደን ወንድሜ ያክሌሉ፣ ወንድሜ አብርሃም፣ ወንድሜ ጀቡ እግዚአብሔር ባርካችሁ። እንደገና ሌሎቻችሁ ደግሞ እጆቻችሁን ስለምዘረጉ እግዚአብሔር የተባረከ ይሁን። እግዚአብሔር ባርካችሁ። ይህን ቃል ወገኖቼ ሆይ አካፍላችኋለሁ። መጽሐፍ ቅዱሳችን እንግዲህ በእጆቻችን ከያዘን እነሆ ቶሎ ብዬ እመጣለሁ የሚል መልክት ነው። ጌታ ኢየሱስ የሚናገሩ በራእይ ላይ ይህን ጌታ ኢየሱስ ክርስቶስ የዛሬ ሁለት ሺህ ዓመት በሉት በቃ ጌታ ኢየሱስ በራእይ የተገናኘው ማን ነበረ? ራእይ አሳይቶት የነበረው ዮሐንስ የተባለ ወይም ደግሞ ሐዋርያው ዮሐንስ የነ ያዕቆብ ወንድም ማለት ነው። እሱ ይሄን ራእይ ባየ ጊዜ ጌታ ኢየሱስ በተሎ እንደሚመጣ የነገረው መልእክት ነው። ዛሬም ሕያው ቃል ነው። ዛሬም ይሰራል። ዛሬም ሕያው ነው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ጌታ ይመስገን፣ አልተለወጠም። ዛሬም ይመጣል፣ ነገም ይመጣል ብለን እንሰብካለን። ይመጣል ደግሞ የተናግሯልና ቃሉን፣ ይሄን ቃል ሊያጸና ጌታ ይመጣል። ስለዚህ የሚመጣባቸው አለ፣ የሚመጣላቸው አለ እዚህ ላይ የምንመለከተው እንደዛ ነው። ቶሎ እመጣለሁ ነው የሚለው፣ ግን ስመጣ ለእያንዳንዱ ምን አደርጋለሁ? ለእያንዳንዱ እንደየስራው ዋጋውን ከፍል ዘንድ እነሆ በቶሎ እመጣለሁ ብሎ ዮሐንስ እንደገና እዛው ላይ ደግሞ ዮሐንስ ራእይ ምዕራፍ 22 ላይ ቁጥር 12 ላይ እንደዚህ ብሎ ይናገራል እነሆ በቶሎ እመጣለሁ ለእያንዳንዱ እንደየስራው መጠን እከፍል ዘንድ ዋጋው ከኔ ጋር አለ ይላል አልፋ ኦሜጋ ፊተኛ ኋለኛው መጀመሪያና መጨረሻው እኔ ነኝ ማን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እሱ ስለኛ ኃጢአት ሞተዋል እሱ ሞትን አሸንፎ ተነስተዋል እሱ በአብ ቀኝ ስለኛ ይማልዳል ኢየሱስ የእግዚአብሔር ልጅ ነው እሱ አብ ነው እሱ እግዚአብሔር ልጁን ኢየሱስ ክርስቶስ ላከልን አብ ወልድ ደግሞ ስለኛ ኃጢአት ሆኖ ሞተልን። በሱ በማመን ደግሞ ህይወት እንድናገኝ እግዚአብሔር በልጁ አማካይነት ደግሞ የዘላለም ህይወት ሰጠን። ኢየሱስ ክርስቶስ ዛሬም ስለኛ ህያው ሆኖ ያማልዳል። እንደገናም ደግሞ ከአብዘን ተቀብሎ ህያው የሆነውን የእግዚአብሔር መንፈስ ስላከልን፣ መንፈስ ቅዱስ ዛሬ ደግሞ ያስተምረናል፣ ወደ እውነት ሁሉ ይመራናል። ከእኛ ጋር ሆኖ የሚያስተምረን የሚገልጥልን ቃሉን ህያው ጌታ ነው። ማን መንፈስ ቅዱስ ጌታ ይባረን። ስለዚህ ነው መንፈስ ቅዱስ ዛሬ እንድንዘጋጅ ይፈልጋል። ጌታ ሊመጣ በደጅ ነው ወገኖቼ ሆይ ትልቁ ምልክት ምንድን ነው? በለሲቱን እዩ ወይም ተመለከቱን ያለን ስለ እስራኤል ነው አሕዛብን ሲል ደግሞ ሲናገር ደግሞ የአሕዛብ ነገስታት እንደሚደረጁ ወይም ደግሞ ፍጻሜው ዘመን ላይ ዛፎችን እንድንመለከት በለሶችን እንድንመለከት ጌታ አዞናል። እና ይህን ተመልከቱ ምንድን ነው ምልክት ነው የሚያሳየን። እና እስራኤል በደረጀች ጊዜ ዛሬ 75 በላይ ዓመት ሆኗታል። መንግስት ከመሰረተች ጊዜ ጀምሮ በ48 ዓመት 1948 መንግስት መሰረተች። አሁን የራሷን መቅደስ ሰርታ፣ በዛም ደግሞ ወጎነቸ ወይ መስዋዕት ልታደርግ አሁን እየተዘጋጀች ያለችበት ሰዓት ነው እና ምልክቱን ተመልከቱ፣ ያለ ስለ በለስ ስለ እስራኤል ነው እንድንመለከት እንድንዘጋጅ ጌታ ይናገረናል። ለምንድ ነው የምንዘጋጀው? ለምን ሊመጣ ያለው ክብር አለ፣ ሊመጣ ያለ ኃይል አለ፣ ሊመጣ ያለ ንጥቀት አለ። ትልቅ ክብር ነው ወገኖቼ። ለእኛ ክብራችን ኢየሱስ ክርስቶስ መገናኘት ነው። ለእኛ ክብራችን ሌላ አይደለም፣ ክብራችን ኢየሱስ ክርስቶስ ነው። እሱን ከመን ጊዜ ጀምሮ ከብረናል፣ ተባርከናል በሰማዊ ስፍራ ከእርሱ ጋር አስነሳችሁ ከእርሱ ጋር አስቀመጣችሁ በሰማዊ ስፍራ ባረካችሁ ብሎ መጽሐፍ ቅዱሳችን ኤፌሶ ምራፍ 1 ምራፍ 2 ይናገራል። ጌታ ይባርክሃል። ከብርሃል ተባርካሃል። አሁን ግን የምንሰጠው ልንባረክ አይደለም፣ ግን ትእዛዝ ስለሆነ ደግሞ እግዚአብሔር ብሌስ ሊያደርገን በብዙ ሊባርከን በብዙ ጸጋ በብዙ ነገር እግዚአብሔር መንግስት ኢንቨስት ስናደርግ እግዚአብሔር አብዝቶ ይባርከናል፣ አብዝቶ ጸጋን ያበዛልናል፣ አብዝቶ ደግሞ ትልቅ ዋጋና በሱ ደግሞ በእግዚአብሔር መንግስት ደግሞ በሰማይ ስፍራ ደግሞ ሙሉ ደሞዝን እናገኝበታለን። መጽሐፉ እዛ ነው የሚለው፣ ለእያንዳንዱ እንደስራው መጠን እከፍላለሁ ሲል ዋጋ ሊሰጠን ነው ጌታ የሚመጣው ማለት ነው ለስራችን ዋጋ ፈለን ጌታ ኢየሱስ ይመጣልናል፣ ለሌሎች ግን ይመጣባቸዋል። ለምን እንደሚመጣባቸው በኃጢአት ላሉ እምቢ ላሉ ጌታ ኢየሱስ ክርስቶስን አንፈልግም አናምነውም ላሉ ሁሉ ይመጣባቸዋል። ከቶም አያመልጡ። መጽሐፍ ቅዱስ ይላል፣ እኔ አይደለውም። ጌታ ኢየሱስ የሚናገረው እንደዛ ነው። በሁለተኛው ተሰሎንቄ ላይ እነሆ ወንጌልን እምቢ ላሉ ሁሉ ጌታ ሊበቀል እንደሚመጣ ይናገራል። ምዕራፍ አንድ ቁጥር ስድስትና ስምንት ላይ እንደዚህ ብሎ ይናገራል። ጌታ ኢየሱስ ከስልጣኑ መላእክቱ ጋር ከሰማይ በእሳት ነበልባት ሲገለጥ መከራ ለሚያሳያችሁ መከራ መከራ ለምትቀበሉ ከኛ ጋር እረፍትና ብድራትን ሊከፍል ሃሌሉያ ኖ ሊመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔር የማያውቁትን ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳን ሊከብር ምስክርነታችን አምናችኋልና በሚያምኑ ሁሉ ዘንድ ሊገለጥ እነሆ ሊገረምና ሊሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ስለ እነዚህ ደግሞ አምላካችን እንደ ጌታ እንደ ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተን በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነቱን ፈቃድ ሁሉ የእምነትን ስራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን ብሎ ሐዋርያ ጳውሎስ ለተሰሎንቄ ለግሪክ ሰዎች ይናገራል። ጌታ ኢየሱስ ክርስቶስ ሲመጣ ለሚመጣባቸው እነሆ በኃይል እንደሚመጣ በእሳት እንደሚገለጥ እንደገናም ደግሞ በኃይሉ ደግሞ ተገልጦ ደግሞ እነሱን ደግሞ ፍርድ እንደሚሰጣቸው ነገር ግን ደግሞ ለጠበቁት አምነው ለጠበቁት በጽድቅ ለጠበቁት ለሚያምኑት እንደገናም ደግሞ በእግዚአብሔር መንግሥት ላይ ደግሞ እነሆ ኢንቨስት ለሚያደርጉ ደግሞ ብድራትን ሊሰጥ ሃሌሉያ። ብድራት ምን ማለት ነው? እነሆ ሽልማትን ሊሰጥ ኢየሱስ ክርስቶስ እንደገናም እረፍትን ሊሰጥ ሰላምን ሰላምን ደስታን ከእሱ ጋር ለዘላለምን ለመነው እነሆ ከኢየሱስ ጋር በሐሴት በደስታ ለመኖር እነው ረፍትን ለመስጠት ኢየሱስ ክርስቶስ ይመጣልሃል ይመጣልሻል ይመጣልኛል ይመጣልናል። ኢየሱስ ክርስቶስ ያድናል። ጌታ ኢየሱስ ይባርካችሁ። ስለዚህ ነው መጽሐፍ ቅዱስ ሲናገር እነሆ ጌታ ኢየሱስ እድል እንደሚሰጥ ለሰው ሁሉ ይናገራል። ጌታ ኢየሱስ እስካሁን ድረስ ያልፈረደው ምክንያት አለው ሰው ሁሉ ንስሐ ይገባ ዘንድ ሰው ሁሉ በንስሐ በክርስቶስ ኢየሱስ አምኖ ይድን ዘንድ ወንጌል ይሰበካል። ለፍጥረት ሁሉ ወንጌል ይሰበካል። ያን ጊዜ ያን ጊዜ መጨረሻው ይሆናል። እንደዛ ብሎ ይናገራል መጽሐፍ ቅዱሳችን ሲናገር በተለይም በሐዋርያ ሥራ ምዕራፍ 16 ላይ ሐዋርያ ጳውሎስ እንደዚህ ብሎ ይናገራል። እግዚአብሔር ለእያንዳንዱ ሰው እድል ይሰጣል። እድል የሚሰጠው ምክንያት አለው። ጌታ ኢየሱስ ይባረክ፣ አሜን። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል እግዚአብሔርን ባለማወቅ ወራት አሳልፎ አሁን በየቦታው ንስሐ የገቡ ዘንድ ሰው ሁሉ ያዛል። ቀን ቀጥሯል፣ በዚያን ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርዳለው ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጠዋል ይልና እንደገናም፣ ሰው ሁሉ እንዲድን ነው የእግዚአብሔር ፈቃድ። ሰው ሁሉ እንዲድን ነው። ለዚህ ነው እኔና እናንተ ወገኖቼ ዛሬ 45 ዓመት መጥቶ ቢሆን ጌታ ኢየሱስ በቃ እንጠፋ ነበር ማለት ነው። ጌታ ግን ወገኖቼ ሆይ ለእኔና ለእናንተ እድል ሰጥቶን ዛሬ በልጁ በኢየሱስ በማመን ከጥፋት ከቁጣ ድነናል፣ አምልጠናል። የዘላለም ሕይወት ወራሽ አደረገን ኢየሱስ። ክብር ሁሉ ለዘላለም አምላክ ለእግዚአብሔር ይሁን። እንዲህ ሁለተኛው ጴጥሮስ ምዕራፍ እነሆ ሶስት ላይ እንደዚህ ብሎ ይናገራል። የአምላካችን የእግዚአብሔር ቃል ስሙ የተባረከ ይሁን። ቁጥር ዘጠኝ ላይ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 ክብሩን ይወስዳል። ጌታ ይባረክ፣ ሃሌሉያ። ሰይጣንም ያፍራል። ለዚህ ነው ጌታ ኢየሱስ ክርስቶስ እነሆ እነሆ በታላቅ ክብር እንደሚመጣ ራሱ ተናግሯል። ጌታ ኢየሱስ ክርስቶስ እንዲያውም ከመምጣቱ በፊት ጌታ ኢየሱስ ራሳችን እንድናዘጋጅ ልባችን፣ በዚህ ዓለም ላይ ልባችን እንዳይከብድ አስቀድሞ አስጠንቅቆናለው ሉቃስ ላይ ምራፍ 21 ቁጥር 34ት ልናይ እንደዚህ ይላል። ነገር ግን ልባችሁ በመጠጥ ብዛት፣ በስካር ስለ ትዳር በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ ላይ እንደ ወጥመድ ይደርስባቸው ዘንድ ይደርስባቸዋልና። እንግዲህ ሊመጣል ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። ሁሉ ጊዜ ጸልዩ። ስትጸልዩ ደግሞ ትጉ ብሎ ጌታ ኢየሱስ ይናገራል። ስለዚህ ይሄ ዘመን ምንድን ነው የምናደርገው? ከእግዚአብሔር ጋር በጾም በጸሎት ካስፈለገ ወደፊቱ እንቀርባለን። ጌታን ፈልገ ነው፣ ክብሩን ፈልገ ነው። እግዚአብሔር በበለጠ ብዙዎችን እንድንታደግለት እንድንሠራ ታማኝ ስራውን የጽድቅ ስራውን የመንግስቱን ስራ እንዲሰፋልን እንዲበዛልን በበለጠ እንድንሰራ ለብዙዎች እንድንደርስ ሰፊ ልብ እንዲኖረን ሰፊ ትክሻ እንዲኖረን ብዙዎችን እንድንታገሳቸው በመታገስ ብዙዎችን ለማዳን እነሆ ከእኛም አልፎ ሰዎችን ሁሉ እየነጠቅን ከዘላለም እሳት እንድናወጣቸው። ለዚህም ደግሞ እነሆ የእግዚአብሔርን ፊት ልንፈልግ እንደገናም ደግሞ ወገኖቼ ሆይ ጌታ ኢየሱስ ሲመጣ ወገኖቼ ሆይ ያለ ነውር ያለ ነቀፋ ሆነን ለመገኘት እነሆ ጸጋ እንዲበዛልን ጸጋ እንዲበዛልን ጸሎት ያስፈልጋል። ጸሎት ኃይል አለው። ጸሎት ጉልበት ይሰጣል። ጸሎት አቅም ይጨምራል። ጸሎት ወገኖቼ አድቫይስ ነው አድቫንስ ነው። ጌታ ይባረክ። ሃሌሉያ። የሚጸልይ ሰው ኃይልን ይሰበስባል። መጽሐፍ ቅዱስ በምሳሌ ላይ ሲናገር እነሆ በጻድቁ ቤት ብዙ ኃይል አለ ይላል። ለምን ይጸልይ ያለ ኃይል አለው። ጉልበት አለው። አቅም አለው። ስፔሻል ፎርስ በተቸገርን ጊዜ ሰዎች እንደዚህ አይነት የጸሎት ሰዎች መጥተው ሲረዱን ሲያግዙ እናያለን። ለምን ይጸልያሉ? የሚጸልይ ሰው ኤኒ ታይም ምን አለው? ምልክት አለው። ኤኒ ታይም እግዚአብሔር ይናገረዋል። ኤኒ ታይም ትዚላችኋል። በጸሎት ሲተጋ ያገኘውን ሰው በምዕራፍ ዘጠኝ ሐዋርያ ስራ ላይ እነሆ አንድ ሰው አለና አለው አዬ የተዘጋጀ ሰው ነበራ አንድ ሰው አለ፣ አንድ የቀርጥስ ሰው አለ እና ሄደ፣ ተገናኘው፣ ሄደ እጅን ጫንበት አለው። የተዘጋጀ ስለሆነ፣ የጸሎት ሰው ስለሆነ እነ ሐናንያ የሚባል ሰው የሚገርማችሁ ሂዶ እጁን በጫንበት ጊዜ ሐዋርያ ጳውሎስን ሃሌሉያ፣ ሳኦል ነበር በዛን ጊዜ ዓይኑ ላይ ቅርፊት ምን ሆነ ወደቀ ይላል። መንፈስ ቅዱስን ተሞላ ይላል። እሱም ይህን ሁሉ ጊዜ ሲመሰክርለት ነው ምንመለከተው አንድ በጸሎት የተጋ ሰው እነሆ መጣና ወንድሜ ሆይ ብሎ እጁን ጫነብኝ ይላል ጌታ ይባል። ከዛ በኋላ አይኑ ተከፈተለት፣ መብል በልቶ በረታ። ከዛ በኋላ ሐዋርያ ጳውሎስን ያደረገውን ታምራት እናያለን። እንደዚህ አይነት ሰዎችን እግዚአብሔር አሳልፎ በአገልግሎታችን ይሰጠናል፣ በመንገዳችን ይሰጠናል። እግዚአብሔር ዛሬ ክፉ የሆኑ አመፀኛ የሆኑ አምቴ የሆኑ የወንጌል ጠላት የሆኑ የእምነት ጠላት የሆኑ እግዚአብሔር አምላክ እነዚህን ሰዎች ሁሉ ምን ያደረጋቸዋል? አሳልፎ ይሰጠናል። በእነዚህ ደግሞ እግዚአብሔር ይከብራል። እኔና እናንተ ደግሞ ፍሬ እናፈራለን። የነፍሳት ፍሬ እንድናፈራ እግዚአብሔር ይርዳል። እግዚአብሔር ሰዎችን እንድናድን ነው የሚፈልገው ሌላ ስራ እንድንሰራ አይደለም። እያመሰገን ነው እያከበር ነው። ሆነቸ ወይ? 85 ፐርሰንት በሚሽን ስራ ላይ ራሳችን እንድናውል እግዚአብሔር ይፈልጋል ዛሬ ቤተ ክርስቲያን በብዙ ነገር ውስጥ ታልፋለች። በብዙ ነገር ውስጥ እናልፋለን፣ ብዙ ፕሮግራሞች እናወጣለን፣ ግን የእግዚአብሔር ሀሳብ ነው ወይ? እነዚህ ሁሉ ጥሩ ሆነው ሳሉ፣ ጥሩ ነው ህንፃ መስራት፣ ጥሩ ነው ኮንፍራንሶች ማድረግ፣ ጥሩ ነው፣ ግን ምን ያህል ከእግዚአብሔር ጋር ጊዜ እንሰጣለን? ምን ያህል እግዚአብሔርን እንሰማዋለን? ምን ያህል እግዚአብሔር ቢያዘን እንታዘዛለን? ምን ያህል ህይወታችን ሰተነዋል? ወገኖቼ ሆይ፣ ገንዘባችን አይፈልግም፣ ማተሪያላችን አይፈልግም፣ እሱ አያረካውም። የሚያረካው ልባችን እንድንሰጠው ነው። ልጄ ሆይ ልብህን ስጠኝ፣ አይኖቼ መንገዴን ይውደዱ ይለናል። ስለዚህ ጌታ ኢየሱስ በተሎ በፍጥነት የሚመጣበት ሰዓት ቢኖር አሁን ነው። ጌታ ይመጣል፣ ጌታ ይመጣል ብላችሁ አውጁ። ጌታ ኢየሱስ ክርስቶስ በክብር ይመጣል። ስለሚመጣ መዘጋጀት ይጠበቅብናል። አንድ የእግዚአብሔር ቃል ተናግሬ እንጸልያለን፣ ከዛ እንጨርሳለን። የጌታ ስም ለዘላለም የተባረከ ይሁን። በዚህ በሁለተኛው ጴጥሮስ በሁለተኛው ጴጥሮስ መልእክት ላይ ምዕራፍ ሶስት ላይ ቅድም ባነበብነው ላይ አንድ መልእክት ይናገራል። እነዚህ ሁሉ ሰማያት እነዚህ ሁሉ ማለት ጋላክሲ ይሄ ሁሉ ፕላኔት አንድ ቀን እንደማይኖር መጽሐፍ ይናገርና ጌታ ኢየሱስ ክርስቶስ ከመጣ ወይም ደግሞ እኛ ወደ ጌታ ከሄድን ከሰባት ዓመት በኋላ ሺህ ዓመት ደግሞ ለመንገስ እንመጣለን ከእሱ ጋር ከዛ በኋላስ ከሆነ በኋላ ማለት ነው ዓለማትን ሁሉ ጠቅልሎ በእሳት እንደሚያቃጥለው ይናገራል። እና ምዕራፍ ሶስት ቁጥር አስራ አስራ ሁለት እንደዚህ ብሎ ይናገራል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቃል መምጣት እየጠበቃችሁ እያስቸኳላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ብሎ ይናገራል። ኦ ስለዚህ ቀን ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማያት ፍጥረት በታላቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋው ቃሉ እንጠባበቃለን። ጌታ ይባረክ። ጌታ እንግዲህ የሚመጣ ከሆነ አለማት ሁሉ እንደዚህ የሚለወጡ ከሆነ የተሰበሰበው ሁሉ የሚቀልጥ ከሆነ የሚቃጠል ከሆነ ከንቱ ከሆነ ያለ ዋው ጌታን ለመምጣት ምን አድርጉ ይላል? አራት ነገር ነው የሚናገረው። አንደኛ የእግዚአብሔርን ቀን እየጠበቃችሁ ከዛስ እንደገና እያስቸኩላችሁ፣ ሁለተኛ፣ ሦስተኛ በቅዱስ ኑሮ እየኖራችሁ ከዛስ፣ አራተኛ እግዚአብሔርን በመምሰል እነሆ እንደምን ልትሆኑ ይገባችኋል። እውነት ነው። እግዚአብሔርን ለመምሰል ተጠርተናል። ኢየሱስን ለመምሰል ነው የተጠራ ነው። በጽድቅ ለመኖር በቅድስና ለመኖር የጽድቅ ልብስ ለብሰን የቅድስና ልብስ ለብሰን የትሕትናን ለብሰን ወገኖቼ ሆይ የዋህነት ለብሰን እነዚህ አይነት ልብሶች እግዚአብሔር እንድንመስል ያደርጉናል። የእግዚአብሔርን ቃል የሚናገረውን ሁሉ ስንኖርበት እግዚአብሔር እንመስላለን። ክርስቶስን እንመስላለን። ወገኖቼ ሆይ እሱን ለመምሰል ነው ኢየሱስ ክርስቶስ ጥሪያችን። እግዚአብሔር በጽድቅ በቅድስና እንድንመስለው እንድንከተለው ይፈልጋል። እግዚአብሔር ጻድቅ አምላክ ቅዱስ አምላክ ስለሆነ እናንተ ቅዱሳን ሁኑ አለ። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ስለዚህ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ ከመምጣቱ በፊት መንፈስ፣ ነፍስ፣ ስጋችሁን ያለ ነውር ያለ ነቀፋ ሁኖ ይጠበቁ ይላል። ጌታ ሲመጣ ያለ ነውር ያለ ነቀፋ ሆነን በፊቱ ለመገለጽ ጌታ ኢየሱስ ይባርካችሁ። እነሆ በተሎ ይመጣል። ኢየሱስ ክርስቶስ በተሎ እመጣለሁ ብሎናል። በተሎ ስለሚመጣ እያንዳንዳችን ዋጋ ስለሚከፍለን፣ እነሆ ፊቱን እንፈልጋለን። ዛሬም ጌታ ኢየሱስ እናፍቃለን፣ ማራናታ እንላለን። የኢየሱስ ክርስቶስ በቶሎ ይመጣል። አሜን። ጌታ ኢየሱስ ሲዋርካችሁ ሰላሙን ባል